ዝም ብሎ እዛ ትንሽ የግሩፕ ከፍቶ ሰው የሚሞልጭ ሰው እንዲህ እዚህ ግልጽ ነፍስን ሰተህ ስለምትከራከር በጣም ደስ ትላለህ። ሚና ሰላም ነው። እንዴት ነሽ? ሰላም ነን። እንዴሆነን ሰላም ነው አይደል? አይ እኔላይ ሙስሊሙ ክርስቲያን ጀግና ሰው ደስ ይለኛል። ጀግና ነህ። የሆነ ቪዲዮዎችንም አይቻለሁ። እኔ ሙስሊም ነኝ አልሐምዱሊላይ እና እንደዚህ እንደዚህ ያለ ሰው በዓለም ላይ ይኖር እስላም ላይ ሆነ ክርስቲያን ላይ ፈሪ መሆን ዝም ብሎ እዛ ትንሽ የግሩፕ ከፍቶ ሰው የሚሞል ሰው እንዲህ ግልጽ ነፍስን ሰጥተህ ስለምትከራከር በጣም ደስ ትላለህ። እንደዚህ ቀጥል። እንዳንተ ያለ ጀግና ሰው ካለ ክርስቲያንም ሙስሊምም ተከባብረው መኖር ይችላል። ግን እንደዚህ ዝም ብሎ እዚ ውስጥ ትንንሽ የግሩፕ እየከፈቱ ሰው የሚሞልጩ በዛ በዚህ ሳይሆን ቁርአኑም ሀዲሱንም ባይብሉንም ግልጽ ቁጭ ቁጭ አድርጎ እንዳንተና እንደ ሁሱ መኖራችሁ ደስ ይለኛል። ቀጥሉ እንደዚህ፣ አትፍራ። እኔ እኔ ብሞት አልክ የሆነ ቪዲዮ አይቻለሁ። እኔ ብሞት እንደኔ እፎይ መቶ እፎይ ይመጣል ስላልክ ደስ የሚል ቪዲዮ አዳምጫለሁ። መሞት አንዴ ነው። ህይወት አንድ ነች። ለምን ድንጋይ የሚያመልክም መኖር ይችላል። ዓለም ሰፊ ነች። ለሰው ልጅ አላህ ሱብሐነሁ ወተዓላ ሲፈጥረን ብዛት ማንም ቆጥሮ የማይችለው ጸጋ ነው የፈጠረው። ሁሉም ሰው ይባላል፣ በዛ በዚህ ይባላል እንጂ አደም ሰው ሰው ነው ከአፈር ነው የተፈጠረ ነው። በእናንተም በእኛም ግን እውነቷን አላህ ያወጧል ክርስቲያን እውነት ይሁን ሙስሊም ብቻ ዓለም ሰፊ ነው። አላህ ያወጧል እውነት። ስለዚህ እንደዚህ ጠንካራ ሰው መኖር ደስ ይላል። ባለፈው ዮኒ ቤትም እንትን ስትሉ አይቻለሁ። አለ ምንም ፍርሃት፣ ያለ ምንም ህግ በሚፈልገው ሰው ጋር አልከራከርም ብሎ አሕመድ እንተ ሮጦ ሲወጣም አይቻለው። ይሄ ሁላ አያስፈልግም ህግ ፈለገ ሰይጣን ፈለገ ምን አገባው እኔ የምለው ለምን ይሄ ስለ ሃይማኖት ነው ሃይማኖት የግል ነው ህግ ቢፈልግህ ይፈልግህ ቢሰቅልም ይስቀል ሞት አንድ ነው እነዚህ ጠንከር ብለህ መናገር ማውራት በጣም ያስደስታል እኔ ቤተሰቦቼ ክርስቲያን ናቸው እኔ ከሰለምኩ ቆይቻለሁ ውሸት አደለም ወላሂ እና ክርስቲያንም ይኑር ጦም ቃይ እየኖር አለ እንዴ እንደዛ ፈራለሁ። ብቻ ይሄ ሁሉ ሰው ላይ መናገሬ በጣም ያሳዝናል። እና አላህ ካንቲ ጋር ይሁን፣ እግዚአብሔር ካንቲ ጋር ይሁን። ጠንከር በል ሞት አንድ ነው። ደስ ይላል እንደዚህ በዓለም ላይ ሲኖር እውነቱ ይወጣል ብዬ አስባለሁ እና ሜቢ ወደ እስልምና ሄደሽ ከሆነ ክርስትና ላይ ጥያቄ የሆኑብሽ ነገሮች አሉ። እኔ በልጅነት ነበርክ እስልምና ነው የተቀበልኩት። በልጅነቴ በስምንት ዘጠኝ ዓመት ይሆናል ከእስላሞች ጋር ነበረ በስልም ያደግኩት እና ሐምድል ስለ ክርስትና አልዋሽም አቀው ነገር የለም። ልጆኛ አስታውሳለሁ፣ ቁርባን ምናምን ሲባል ትንሽ ነገር ማቅመሳቸው ያችን ምናምን ነው ማስታውሰው። ቤተሰቦች ክርስቲያን ናቸው፣ እስላም ነኝ። ቤተሰቦቼ ጋር ሲሄድ ምንም ጥላቻ የለም፣ ፍቅር ነው እና ይሄ ደስ ይላል ነው የምለው። ለምን ማንም ማፈር የለበትም ሁሉ እኩል መኖር አለበት። ግን ትንሽ በቃ ሁለታችሁን ብትከባበሩ ለህዝቡ ስትሉ ለፈጣሪ ስትሉ እና የሚያሳፍር ነገር ስታነቡ አለ አይደለ? ሳሂ ነው ወይ ባጥል ውሸት ነው ሚለው በግል ከውስታዞች ጋር እየሆናችሁ ሎክስ አትደራረጉ ብታስተምሩን ደስ ይለናል። እና አንተም ጠንካራ ነው እንደ እሱ አይነትም ጠንካራዎች አቡዛክር ነው እሱም በጣም ጠንካራ ሰው ነበር። ያው አሁን ቀነስ ያለ ነው። በርቱ ነው ምለው። እስልምና ክርስትና ላይ ያልከኝ ምንም ጥያቄ አልነበረኝ። መጥፎ ነገር አላየውም። አ እስልምና ላይ ስላደጉኝ በቃ እስልምና ላይ እስካሁን አለው። ምንም የጎደለብኝ ነገር የለም። አልሐምዱሊላ ሰላት እያምረኛል፣ ደስ ይለኛል። ሲሰግድ ስለሚደሰት ቁርአንም ትንሽ ቀራለሁ። አልሐምዱሊላ ሃይማኖት የግል ነው። ምንም ችግር የለም። እየኖረ መልካም እሺ። ጥያቄዎች ምናምን ሲኖርሽ በነፃነት መተሽ ልትጠይቅ እንትችላለሽ። ያው አንዳንዴ ደስ ያሉን ነገሮች ትክክል ላይሆኑ ይችላሉ። የሄድንባቸው መንገዶች ያለንበት መንገድ ያለንበት ሃይማኖት እውነት አንድ ነች። እውነት ብዙ ቦታ ልትሆን አይችልም። ተቃራኒ በሆነ ሁኔታ ላይ እውነት ሁለት ሶስት ሊሆን አይችልም። ተቃራኒ ሆነው ሰው አንዲት እውነት ከሆነች ያችን እውነት መፈለግ ደግሞ ግድ ይለናል። አይደለ ናም ሳ እውነት ነው ያ። ስለዚህ ተከታታይ ያቄዎች ሲኖሮች በቀበል ወጣ ከእግዚአብሔር የሚያጎላው ነገር የለም፣ የሚጨምርም የሚቀንስበት ነገር የለም። አንድ ሰው ከእስልምና ወጣ የሚጨምርበት የሚቀንስበት ነገር የለም። ግን አንዳንተና እንደው እሱ ጠንካራ ሰው መኖር ለማንኛውም ይጠቅማል ለማለት ነው። የወጡም ወጡ የገቡ ገቡ። እናንተ ብቻ ጠንከር ብላቸው አስተምሩ፣ ለአላህ ስትሉ፣ ለፈጣሪያችሁ ስትሉ፣ ለህዝብ ስትሉ ዋር ሰላም መንገድ ተመካከር ተወያዩ እኛን አስተምሩን እንደዛ ነው የሚለው ያለው ብራንድ ባለበት ቢጸና መራሱ ትምህርት ጥሩ ነው እሺ እህታችን እናመሰግናለን ያው እንደምታወቀው ያው ትንሽ እኛ ጋር ነው ትንሽ ጫና የሚኖረው እንጂ እኛዎቹ ከሌይ ገደል ይፈለጥ ይቆረጥ ብለን አናባርርም እና እንደዛ ነው። ብቻ ጥያቄው ሲኖርሽ በቀበይ አይ ቲንክ አቡ ሁቢያ ነው ሚኖ ወይንም ዘዲን ማንኛው ነው እሱና አንተ ስትከራከሩ ማየት የዓለም የዓለም የሁላችን ጉጉት ነው። ኢንሻአላ እንደምንም ተፈላልጋት ተባካችሁ፣ ተወዳደሩ። እንዴ እንዴ፣ ወይ በቆስ እሱ እምቢ አለ እያየን ነበረ። እምቢ አትባባሉ። ባይሆን በሌላ ሰው ቤት ቢሆንም እንኳን ተመካከሩ፣ እንሻላ ተከራከሩ። ያምራል፣ ደስ ይላል። ቀጥሉበት፣ ይመቻችሁ። ማሰላም ለማንኛውም፣ እድሜ ስጥ፣ ከክፉ አላህ ይጠብቅ። በቃ እግዚአብሔር ይጠብቅ። ጠንካራ ማለት እንደዚህ ነው። ሞታ እንዴ ነው። ማሰላም እሺ፣ በርኪ፣ እግዚአብሔር እርዳ። እውነትም በለ፣ እንዲግለጸልሽ ክርስቶስ